እንደምን አላችሁ ውድ የኢትዮ ቲዩቶሪ ዩቱብ ቻናላችን ቤተሰቦች ሰላምታዬ በያላችሁበት ድረሳችሁ እንኳን ደህና መጣችሁ ወደ ኢትዮ ቲዩቶሪ ዩቱብ ቻናል በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ ካላደረጋችሁ ሳብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ በመሆን በየጊዜው የምንለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንድደርሱ ማድረግ ትችላላችሁ ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ ከእኛ ጋር ማጥናት መማር የሚትፈልጉት በአጭር ጊዜ ውስጥ አማርኛ፣ እንግሊዝኛ ወይም ኦሮምኛ በአጭር ጊዜ ውስጥ ለምዳችሁ መውጣት የምትፈልጉት መጻፍና ማንበብ ላይ ብቁ ሆናችሁ መውጣት የምትፈልጉት ከኛ ጋር ብዙ ተማሪዎች እየተማሩ ይገኛሉ ስለዚህ እናንተም በአጭር ጊዜ ውስጥ መልመድ መማር ከፈለጋችሁ በኢሞ በዋትሳፕ በቴሌግራም በመደወል በታች ባስቀመጥነው ስልክ እየደወላችሁ ትምህርታችሁን መጀመር መማር ትችላላችሁ ማለት ነው ቤተሰቦቻችን ዛሬ ደግሞ እንደተለመደው እናንተን ያስተምራል ይጠቅማል ያልኩትን ቪዲዮ እኔ ከማስተምራቸው ተማሪዎች ማያቸውን ስህተቶችን እናንተ እንዳትደግሙ በሱ ላይ ደግሞ እውቀት እንድታገኙ በምለው ሌላ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። የዛሬው ቪዲዮ ብዙ ጊዜ ስንጽፍ የምንቸገርባቸው ፊደላቶች አሉ። ለምሳሌ መጨረሻ ላይ ሶስተኛ ፊደል ወይም ስድስተኛ ነው የምንጠቀመው የምለው ነገር ላይ ብዙ ተማሪዎች ይቸገራሉ። ስለዚህ እነኝን እንዴት መቅረፍ እንዳለባችሁ እንዴት መለማመድ እንዳለባችሁ የሚያሳይ ቪዲዮ ነው ይዘላችሁ የመጣሁት። ቤተሰቦቻችን እናንተ በደንብ አድርጋችሁ የእንዳንዷን እያነበባችሁ እየተለማመዳችሁ ደብተርና እስክብርቶ አዘጋጅታችሁ እየጻፋችሁ ትከታተሉኛላችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ እንገባለን። እንግዲህ ውድ ቤተሰቦቻችን እዚህ ጋር እንደምትመለከቱት እነኚህ ቃላቶች ናቸው። ባለ ሶስትና ባለ አራት ወይም ባለ አምስት ወህ የሆኑ ቃላቶች ናቸው እና መጨረሻ ላይ የምናስገባቸው ፊደላቶች የሶስተኛ እና የስድስተኛ ፊደላቶችን እያዝገባ እናያለን ማለት ነው። ለምሳሌ ተማሪዎች ብዙ ጊዜ ይሳሳታሉ። ለምሳሌ እዚህ ጋር ተማሪ የምለው ጻፉ ስላቸው ተማሪ ለማለት ሪ ስድስተኛው ነው የሚያዝገቡት ማለት ነው። አብዛኛው ተማሪ እንደዛ ነው። ስለዚህ እንዴት ማስገባት እንዳለባችሁ እንደገና ደግሞ ስጽፉ የሆነ ቃላት ስጠሩ የግድ ልዩነቱ ስድስተኛ ነው ሶስተኛ ነው የምለው ነገር አስባችሁ እንድጽፉ የሚያደርግ ቪዲዮ ነው ማለት ነው ቤተሰቦቻችን። ሰ ሁለት ሁለት እያደረኩ ነው ማሳያችሁ፣ ሁለት ሁለት ኮምፐር እያደረኩ ወይም እያነጻጸርኩ ነው ማሳያችሁ ማለት ነው ቤተሰቦቻችን። ስለዚህ እናንተ ደግሞ ልክ እንደዚህ ብዬ ይህኛውን መጻፍ አለብኝ የምለውን በራሳችሁ ትወስናላችሁ። ሲጽፉ ማለት ነው ቤተሰቦቻችን። በጣም አሪፍ ሰ። እዚህ ጋር አሁን የመጀመሪያው ምን ይላል? ተምር አያችሁ፣ ተምር ተምር ይላል። የመጀመሪያው ተምር ተምር፣ ወይም የሰው ስም ተምር የሚል ሰውም አለ። ስለዚህ የሰው ስምም ሊሆን ይችላል። ተምር ስንል አያችሁ፣ ተምር ርር የሚል ድምፅ ነው ያለው አይጎተትም ሪ ፊደል መጨረሻ ላይ ያለችው አትጎተትም። ብዙ ጊዜ ሶስተኛ ስንጠቀም ይጎተታሉ። ለምሳሌ ተማሪ ሪ እንጎተታለን። ስለዚህ የማይጎተት ከሆነ ስድስተኛ በቀላሉ ነው የምንጠቀመው ማለት ነው። ወይም ጥብቅ አድርገን ማናነብ ከሆነ ወይም ጭቁና አድርገን መጨረሻ ላይ ማንጠራ ከሆነ ስድስተኛ ነው የምንጠቀመው ማለት ነው። ሶ ተምርትሩ ያችሁ ተምርት ቀለል አድርገን ነው የምንጠራው ትምህርት ስንል ስድስተኛዋ ሪ እንጠቀማታለን ማለት ነው። ቤተሰቦቻችን በጣም አሪፍ ስድስተኛዋ ሪ እንጠቀማለን ማለት ነው። ኦኬ ከዛ ደግሞ ተማሪ ተማሪ ስንል ደግሞ አያችሁ፣ ተማሪ ተማሪ አያችሁ፣ ሪ የሚል የሆን የሚጎተት ነገር ወይም ጭቁን የምናደርገው ነገር አለ። ተማሪ ሪ አያችሁ፣ ያኛው ር ነው። እዚህ ጋር ደግሞ ግን ተማሪ ሪ ብለን ጎተት አድርገን ነው የምናነባት። ሶ ተማሪ ስንል ሶስተኛ ነው መጨረሻ ላይ የምንጠቀመው። ከዛ ደግሞ ተምር ስንል ደግሞ ስድስተኛ ነው የምንጠቀመው ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ ሁለተኛ ደግሞ ሰበር፣ አየችሁ ሰበር። ብዙ ጊዜ አሁን ዩቱብ ላይ ስትገቡ ሰበር መረጃ፣ ሰበር ምናምን እንላለን አደለ? ሰበር ር አያችሁ፣ ሰበር ሰበር ስንል ሪ ስድስተኛ ነው የምንጠቀመው ማለት ነው። ቤተሰቦቻችን በጣም ሶ ሪ ስድስተኛን ተጠቅመናል እዚህ ጋር። ለምሳሌ ስባሪ፣ ስባሪ ስንል ምንድን ነው የምንጠቀመው? የሰማይ ስባሪ ያክላል ምና እንላለን አይደለ? ሶ ስባሪ ስንል ስባር፣ ር ስባር፣ ቅድም ተማሪ እንዳል ነው እዚህ ጋር ስባሪ ስባሪ ስንል ሪ ሶስተኛዋን እንጠቀማታለን ማለት ነው። ቤተሰቦቻችን በጣም አሪፍ ስባሪ ሪ ተማሪ አያችሁ፣ አክራሪ ምናምን ስንል ሪ ብለን ጭቁን እናደርጋለን መጨረሻ ላይ ያኔ ሶስተኛዋን ነው ማስታወስ ያለባችሁ ማለት ነው። ስለዚህ በመሰረቱ ሶስተኛ መደብ ላይ ያሉ ፊደላቶች ስናነብ እንደዚህ ጭቁን እናደርጋቸዋለን ወይም ጎተት አድርገን ነው የምናነባቸው ወይም ሳብ እናደርጋችኋለን ማለት ነው። በጣም አሪፍ ሶ ሰበር ስንል ሪ ስድስተኛዋ ነው የምንጠቀመው። ከዛ ደግሞ ስባሪ ስንል ሪ ሪ ሶስተኛዋ እንጠቀማታለን ማለት ነው። ቤተሰቦቻችን በጣም አሪፍ ሶ ሰበር፣ ስባሪ አያችሁ። በሆነ ቦታ ላይ ብጽፉ እናንተ እንዴት ነው የምጽፉት የምለውን ራሳችሁን ትገመግማላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። እዚ ጋ ደግሞ ምላሽ ምላሽ ምላሽ ሱ ምላሽ ምላሽ ስንል ምላሽ ምላሺ ምናምን አንለው አንጎትቶ መጨረሻ ላይ ምላሽ ምላሽ ቀለል አድርገን ነው የምንጠሩ ሶ ምላሽ የምለው ሺ ፊደል መጨረሻ ላይ ስድስተኛዋ ነው የምንጠቀማት። እዚጋ ደግሞ ሺ በሺ አያችሁ ሺ በሺ ሺ በሺ ሺ በሺ ሺ ብለን እንጎትታለን። ሶ ስንተኛ ነው መጨረሻ ላይ የምንጠቀማት ማለት ነው? ቤተሰቦቻችን ሶስተኛ ነው የምንጠቀመው ማለት ነው። ሺ በሺ ሺ በሺ ጭቁን አድርገን ነው ጎተት አድርገን ነው ሺ ብለን ነው የምንጠረው። እዛ ጋ ግን ምላሽ በምለው ለሽ ምላሽ ሺ በሺ አያችሁ። ስለዚህ እነኝህ ልዩነቶች ትንሽ ልዩነት ያለው ግን እየተደጋገመ ሲሄድ በጣም ቀለል እያለ ነው የሚሄደው። እናንተ ጽሑፉን እየተለማመዳችሁ ስትመጡ አፋችሁ ላይ ይይዛል። በቃ ለምሳሌ በ የሆነ የሚታወቅ ነገር አለ። በደንብ እየተለማመዳችሁ ስትመጡ ማለት ነው። ሶ አሁን ስለምትቸገሩ በዚህ መልክ መጻፍ ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ብዙ ተማሪዎች ስለሚቸገሩ ነው። በተለይ በተለይ ሶስተኛ ፊደል እና ስድስተኛው ፊደል አጠቃቀም ከዛ ደግሞ አንደኛ ፊደልና አራተኛ፣ እንደገና ደግሞ አንደኛና አምስተኛ ባለቀለቤቶቹ እና የመጀመሪያ ፊደላቶቹን ማለት ነው። ሶ እዛ ጋር ሳትቸገሩ ቀለል አርጋችሁ ለመጻፍ ምንድነው ማድረግ አለባችሁ? እንደዚህ አይነት ቃላቶችን በተደጋጋሚ በሞከር መጻፍና መለማመድ ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ፣ በጣም አሪፍ። አሁን ደግሞ አራተኛ ጥቅም፣ ጥቅም አያችሁ? ም ሚ ሳይሆን ም ጥቅም ጥቅም ጥቅም ብለናል። ከዛ ደግሞ እዚች ጋ ጠቃሚ ጠቃሚ አያችሁ? ጠቃሚ ጠቃሚ ስንል ሶስተኛ ብንጠቀም፣ ጠቃሚ ስንል ስድስተኛ ከተጠቀምነው ትክክል አይደለም ማለት ነው። ቤተሰቦቻችን ጠቃሚ ስንል ሚ የምል የሚጎተት ነገር አለ። መጨረሻ ላይ ሚ እንላለን፣ ምህ ሳይሆን ሚ እንላለን። ስለዚህ ጠቃሚ ስንል መጨረሻ ላይ ከሜቤት ቤት ሶስተኛዋን ነው የምንጠቀመው ማለት ነው። ቤተሰቦቻችን በጣም አሪፍ ሶ ጥቅም ስንል፣ ጥቅም ስንል ስድስተኛ ነው የምንጠቀመው መጨረሻ ላይ። ጠቃሚ ስንል ደግሞ ሶስተኛዋን እንጠቀማለን ማለት ነው መጨረሻ ላይ ሚ ፊደል ሶስተኛዋን እንጠቀማለን ማለት ነው፣ ቤተሰቦቻችን። ስለዚህ አሁን እዚህ ጋር ኮምፐር የምናደርጋቸው ወይም የምናወዳድራቸው መጨረሻ ላይ ያለችው ፊደል ብቻ ናት። መጨረሻ ላይ ያለችው ፊደል ሶስተኛ ናት፣ ስድስተኛ ናት የምትገባው የምለውን ነገር ነው። እዚህ ጋ ኮምፐር እያደረግን የምናየው ማለት ነው ቤተሰቦቻችን። በጣም አሪፍ ሶ ጥቅም ስንል ስድስተኛ፣ መጨረሻ ላይ ጠቃሚ ስንል ደግሞ ሚ የምል የምረዝም ስናንብ ረዘም የሚል ድምፅ ስላለ ወይም የሚጎተት ድምፅ ስላለ ሚ ብለን ጠቃሚ ለማለት ሶስተኛው ነው የምንጠቀመው ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። ሌላ ደግሞ መሳብ፣ መሳብ፣ መሳብ የሆነ ነገር ሳብ በማድረግ ወይም መሳብ ማለት ነው። ስለዚህ መሳብ፣ መሳብ፣ መሳብ ስንል ስድስተኛው ብ ነው የምንጠቀመው። መጋቢ አያችሁ። ቢ የሚል ድምጽ ሲመጣ ደግሞ ሶስተኛዋ ነው የምንጠቀማት ማለት ነው። ቤተሰቦቻችን በጣም አሪፍ ሶ መጋቢ መጋቢ ቢ የሚል የሚጎተት ወይም ስናነብ ረዘም የምናደርገው ድምፅ አለ ማለት ነው። መጨረሻ ላይ መጋቢ አያችሁ። መሳቢ ማለት አንችልም። መሳብ መሳብ፣ የሆነ ነገር ሳብ ማድረግ ወይም መሳብ እንላለን እዚህ ጋር ደግሞ መጋቢ ስንል ሶስተኛ ነው የምንጠቀመው ማለት ነው። ቤተሰቦቻችን በጣም አሪፍ ሰው። እዚህ ጋር አሁን የሚታያቸው ነገሮች እናንተ በተደጋጋሚ እየጠራችሁ ድምፅ ልዩነት እንዳለ ማየት አለባችሁ ማለት ነው። ሌላ ጊዜ ስጽፉ ሳትቸገሩ በቀላሉ ለመጻፍ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። እዚች ጋር ደግሞ ጅማት አያችሁ። ጅማት ጅማት መጨረሻ ላይ ያለችውን ፊደል አስተውሉት። ጅማት ጅማቲ ሳይሆን ጅማት ጅማት ጅማት። የደም ስራችን ላይ ያለው መስመር ማለት ነው። ሰውነታችን ውስጥ የሚገኘው ቀጭኑ መስመር ጅማት እንላለን ማለት ነው። ኦኬ። ከዛ ደግሞ እዚች ጋር ጅቡቲ ጅቡቲ አያችሁ፣ ቲ የሚል ድምፅ ያለ። ጅቡቲ አያችሁ ቲ እንላለን ሶ ጅቡቲ ስንል ሶስተኛ ነው የምንጠቀመው ጅማት ስንል ደግሞ ስድስተኛ ት ነው የምንጠቀመው ማለት ነው ቤተሰቦቻችን እስክ እየጠራችሁ ማየት ትችላላችሁ ጅማት ስንል ት ቀለል ያለች ናት ት ነው የምንለው እዚህ ጋር ጅቡቲ ስንል ደግሞ መጨረሻ ላይ ቲ እንለዋለን ጭቁን አድርገን ጅቡቲ ስለዚህ ሶስተኛ ነው የምንጠቀመው ማለት ነው መጨረሻ ላይ በጣም አሪፍ ኦኬ እዚህ ጋር ደግሞ አማች አማች አማች አማች አያችሁ? አማች አማች አማች እንላለን። ከዛ እዚቺ ጋር ደግሞ አመቺ አመቺ፣ ወይም ምቹ የሆነ ነገር ለመስራት የሚመች ለማለት ስንፈልግ አመቺ ሁኔታ እንላለን። አመቺ አመቺ ስንል አመቺ ቺ ብለን ጭቁን ስለምናደርጋት ሶስተኛዋ ነው የምንጠቀመው ማለት ነው ቤተሰቦቻችን በጣም አሪፍ ሶ አማች ስንል ስድስተኛዋን እንጠቀማለን አመቺ ስንል ደግሞ ሶስተኛዋን ቺ እንጠቀማለን ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ አሁን ባለ ባለሶስቶቹን ልንጨርስ ነው ወደ መጨረሻ አካባቢ ደርሰናል ቤተሰቦቻችን የሆነ ነገር እያገኛችሁ እየጨበጣችሁ እንደሆነ ተስፋ አደርጋለሁ በጣም አሪፍ ሶ የመጨረሻ መልክ አይታችሁ፣ መልክ መልክ ስንል ቀይ ጠቁር ምናምን የምንለው አይደለ? ስለዚህ ያ መልክ መልክ እንላለን። መልክ ስንል መልክ ቀለል ያለች ክናት መጨረሻ ላይ የምንጠቀማት ስድስተኛዋ ነው የምትሆነው ማለት ነው። መልክ። በጣም አሪፍ እዚህ ጋር፣ ደግሞ ማራኪ ማራኪ አይታችሁ፣ ኪ ጭቁን እናረጋታለን መጨረሻ ላይ ስለዚህ ማራኪ ማራኪ ስንል ደግሞ ክ ሶስተኛዋ ነው የምንጠቀመው ማለት ነው። ቤተሰቦቻችን በጣም አሪፍ ሶ። አንድ ላይ መልክ ስንል ስድስተኛዋ ኪ መጨረሻ ላይ እንጠቀማለን። እዚጋ ደግሞ ማራኪ ስንል ኪ ሶስተኛዋ ነው የምንጠቀመው ማለት ነው። ቤተሰቦቻችን በጣም አሪፍ ሶ። እነኚህ ባለሶስቶች ናቸው። ባለሶስት ፊደላቶች ላይ መጨረሻ ላይ ሶስተኛው ነው ወይ ስድስተኛው ፊደል ነው የምንጠቀመው የምለው የሆነ ድምፆችን ስንጽፍ ወይም ስናነብ እንዴት ማንበብ እንዳለብን የሚያሳይ ቪዲዮ ነው ማለት ነው። ይህን ባለ ሶስቶቹን ጨርሰናል። አሁን ደግሞ ባለ አራት እና ባለ አምስት የሆኑ ልክ እንደዚህ መጨረሻ ላይ ስድስተኛ እና ሶስተኛ ፊደል እንዴት እንደምናዝገባቸው የሚያሳዩ ቃላቶች አሉ እዚህ ጋር። እነሱን ደግሞ እንደ ቅድሙ ጥምድ ጥምድ ሁለት ሁለት እያደረግናቸው እያነጻጸርን እናያለን ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። እዚች ጋር ቲማቲም ቲማቲሚ ቲ ሚ አያቹ፣ ቲማ ቲም። ሶስተኛዋ ስለተጠቀምን ቲ ስንል ጭቁን አድርገን ነው የምንጠራው፣ ግን ዋናውኛ ፖይንታችን መጨረሻ ላይ ያለችው ፊደል ስለሆነ፣ ቲማትም ትማትም ስንል ሚ ቀለል ብላ ነው የምትነበበው። ስለዚህ ስድስተኛዋ ሚ ነው የምንጠቀማት ማለት ነው እዚቺ ጋር። ከዛ ደግሞ ተስማሚ ተስማሚ አያችሁ፣ ተስማሚ ስንል ደግሞ ሚ ሶስተኛዋ ነው መጨረሻ ላይ የምንጠቀማት ማለት ነው። ተስማሚ ሚ ስንል ጭቁን የምን ነገር አለ ማለት ነው። ሶ ያ ድምጽ ስላለ ተስማሚ ስንል ሶስተኛዋ ነው መጨረሻ ላይ የምንጠቀመው ማለት ነው። ያ ማለት እዚህ ጋር አሁን ስድስተኛዋን አምጥተን ብናስገባ ትርጉሙ አይመጣም ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ ትማትም ስንል መጨረሻ ላይ ም ስድስተኛዋን እንጠቀማለን። ተስማሚ ስንል ደግሞ ሚ ሶስተኛዋን እንጠቀማለን ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ፣ በደንብ አርጋችሁ ድምፃችሁን ቼክ አድርጉ፣ እየጠራችሁ ማለት ነው። ደጋግማችሁ ሲጠሩ ይገባችኋል የሆነ ነገር። በጣም አሪፍ። ኦኬ፣ እንደ ሰከንዷል። ሁለተኛዋ ደግሞ አከባበር፣ አከባበር፣ አከባበር አያችሁ አከባበር፣ እንዴት እንደምናከብሩ ማለት ነው። የሆነ ነገር የበዓል አከባበር ሊሆን ይችላል። ለሆነ ነገር የምንዘጋጀው አከባበር አከባበር ነው የምንለው። አከባበር አከባበር እንላለን። እዚች ጋር ደግሞ አከራካሪ አከራካሪ። አያችሁ አከራካሪ ስንል ሪ የሚል ድምፅ ነው ያለው መጨረሻ እዚህ እዚጋ ግን ር አከባበር ማለት ስድስተኛው ስንጠቀም ር፣ አከባበር። አከባበሪ እንለው አከባበሪ ሳይሆን አከባበር። አያችሁ ር። እዚች ጋ ግን አከራካሪ ስንል ሶስተኛዋ ሪ፣ አከራካሪ ብለን ነው የምናነባው። ወይም ስንጽፍም እንደዚህ ነው የምንጽፈው። ስለዚህ ሶስተኛዋ ነው የምንጠቀመው ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ሌላ ደግሞ እዚችጋ መምህር መምህር መምህር መምህር፣ አያችሁ፣ መምህሪ ሳይሆን መምህር፣ ር የሚል ድምጽ ነው ያለው። ስለዚህ ስድስተኛዋ የምንጠቀመው ማለት ነው። እዚችጋ እዚጋ ግን አስተማሪ አስተማሪ አስተማሪ ስንል ደግሞ ርህ የሚል ድምጽ አለ አሁንም ሳይሆን ሪ ጭቁን እናደርጋታል። አስተማሪ ቅድም ተማሪ እያለን እንደጻፍ ነው። ስለዚህ አስተማሪ ስንል ሪ ሶስተኛዋ ናት የምትሆነው ማለት ነው። ቤተሰቦቻችን በጣም አሪፍ። መምህር ስንል ር ቀለል ያለች ስድስተኛዋ ነሪ እንጠቀማለን መጨረሻ ላይ። ከዚያ ደግሞ አስተማሪ ስንል ሶስተኛዋ ነሪ መጨረሻ ላይ እንጠቀማለን ማለት ነው። ቤተሰቦቻችን አሁን በዚህ ቦታ ላይ እናንተ ቦታውን ቀያይራችሁ ይሄኛው ወደዚህ ሶስተኛውን ወደዚህ ያምጥታችሁ ስድስተኛውን ወደዚህ ካመጣችሁ ትክክል አይመጣላችሁ ለምን? ትርጉም አይሰጥም ማለት ነው። ወይስ ሰዎቻችን በጣም አሪፍ። ኦኬ፣ እዚች ጋር ደግሞ መመረቅ መመረቅ መመረቅ ሳይሆን መመረቅ፣ የሆነ ትምህርት ጨርሶ ወይ የሆነ ነገር ስልጣና ጨርሶ መመረቅ ስለዚህ መመረቅ እንላለን። እዚህ ጋ እዚች ጋ ደግሞ ተመራቂ፣ አያችሁ ተመራቂ ስትሉ ቂ የሚል ጭቁን እንምል ድምፅ መጨረሻ ተመራቂ፣ አሰቃቂ ምናምን ስንል የምንጠቀማቸው እነኝህ ሶስተኞች ናቸው ማለት ነው። ቤተሰቦቻችን በጣም አሪፍ በጣም አሪፍ። መመረቅ ስንል ቅ ስድስተኛዋን እንጠቀማለን። ተመራቂ ስንል ደግሞ ቂ ሶስተኛዋን ቂ እንጠቀማለን ማለት ነው። ቤተሰቦቻችን በጣም አሪፍ። ለምሳሌ ምስራቅ ምስራቅ ብንል ቀለል ያለች ናት። ስድስተኛው እንጠቀመው ማለት ነው። ቤተሰቦቻችን አስደናቂ ብንል ደግሞ ቂ ጥቁን እንትላለች። ሶ ሶስተኛ ነው የምንጠቀመው ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ ሌላ ደግሞ አስቲር አስቴር፣ አስቴር አያችሁ፣ አስቴር ስንል የሰው ስም ነው ማለት ነው። በጣም አሪፍ ሶ አስቴር መጨረሻ ላይ ር ስድስተኛዋን ተጠቅመናል። እዚህ ጋር ግን አክባሪ፣ አክባሪ፣ አክባሪ፣ አክባሪ ስንል ደግሞ ር ምትል ድምጻለች ሶ ሶስተኛዋን አክባሪ ብለን እንጽፋለን ማለት ነው። ሚስቶቻችን በጣም አሪፍ። ኦኬ ብዙ ጊዜ ይሄኛው ስጽፉ ነው፣ ስታነቡ ያው ትርጉሙን ቋንቋን እናንተ ስለምታውቁ በትክክል ልጠሩ ትችላላችሁ። ግን ስጽፉ ብዙ ተማሪዎች ትቸገራላችሁ። ሰ እንደዚህ አይነት ነገሮችን ለማስተካከል ይሄኛውን በደንብ አድርጋችሁ ደጋግማችሁ ታያላችሁ ማለት ነው። ሰዎቻችን በጣም አሪፍ ሌላ ደግሞ መምከር፣ መምከር የሆነን ሰው መምከር ወይም ምክር መስጠት ማለት ነው። መምከር፣ መምከር፣ መምከር። በጣም አሪፍ መምከር ስን አያችሁ፣ አሁንም ስድስተኛዋን ተጠቅመናታል። እዛ ደግሞ እዚች ጋር አማካሪ አማካሪ፣ አያችሁ፣ ሪ የሚል ድምጻ አለ። ሪ አማካሪ ስንል ደግሞ ሪ ሦስተኛዋን ነው የምንጠቀመው ማለት ነው። ቤተሰቦቻችን በጣም አሪፍ ሶ በዚህ መልክ ኮምፐር እያደረጋችሁ የትኛውን እንደምጽፉ የራሳችሁን ቼክ እያደረጋችሁ ማየት ትችላላችሁ ማለት ነው። አሁን ወደ መጨረሻ አካባቢ ደርሰናል። ቤተሰቦቻችን በጣም አሪፍ ሶ እዚች ጋር አስተዳደግ አስተዳደግ አስተዳደግ ስንል ግ ስድስተኛ ነው የተጠቀሙ፣ ግ አስተዳደግ። በጣም አሪፍ ከዛ ደግሞ እዚች ጋር አስፈላጊ አስፈላጊ ስንል ደግሞ አስፈላጊ አያችሁ፣ ጊ ጭቁን ያለ ድምፅ አለ ማለት ነው። አስተዳደግ ስንል ጊ ስድስተኛዋን ተጠቅመናል። አስፈላጊ ስንል ደግሞ ጊ ሶስተኛዋን ነው የተጠቀምነው። እናንተ በደንብ አድርጋችሁ መለየት አለባችሁ ማለት ነው። ቤተሰቦቻችን አስተዳደግ ግ፣ አስፈላጊ ጊ ቁቁን የምትሏል ሶስተኛዋ ናት ማለት ነው። ቤተሰቦቻችን ሶስት አጠቃልላችሁ ቤተሰቦች ዛሬ ያየናቸው ሶስተኛ እና ስድስተኛ ፊደላቶቹን ብዙ ጊዜ ቃላቶችን ስንጽፍ እንሳሳታለንና እነሱን እንዴት አድርገን ማወቅ ወይም መለየት እንችላለን የምለው እነኝ ቃላቶችን በተደጋጋሚ እየሞከራችሁ አጠራራቸውን ደግሞ እያስተዋላችሁ ልትለዩ ትችላላችሁ ማለት ነው። ስትጽፉ ከዚህ በኋላ ሳትቸገሩ ለመጻፍ ጥረት ታደርጋላችሁ ማለት ነው። የቃላቱን ወይም የድምፁን አጠራር አይታችሁ ማለት ነው። ቤተሰቦቻችን በጣም አሪፍ። ይህ ቪዲዮ ለሌሎቹ እንደናንተ ለመማር ለሚፈልጉት እንድደርስላቸው ሼር እና ላይክ ማድረግ እንዳረሱ እንደተለመደው፣ ደግሞ ኮሜንት እያደረጋችሁ ኮሜንት ላይ የፈለጋችሁን ነገር እየጻፋችሁ ቪዲዮችን ወደ ላይ የወጣ ቫይራል እየሆነ እንዲታይ ኮሜንትም ላይክም እያደረጋችሁ ብትወጡ በጣም አሪፍ ነው ማለት ነው። እስካሁን እያበረታታችሁ ላይክ፣ ኮሜንት፣ ሳብስክራይብ እያረጋችሁ ስለሆነ ከልብ እናመሰግናለን። አዲስ የሆናችሁ ደግሞ ሳብስክራይብ ካላረጋችሁ ሳብስክራይብ በማድረግ ቤተሰብ ሆኑ። ከዚህ በተጨማሪ ደግሞ ከኛ ጋር ማጥናት የምትፈልጉት አማርኛ፣ እንግሊዝኛ፣ ኦሮምኛ መጽሐፍና ማንበብ በአጭር ወራቶች ውስጥ አውቃችሁ መውጣት የምትፈልጉት በታች ማስቀመጥ ነው ስልክ እየደወላችሁ ከኛ ጋር መጀመር መማር የእድሉ ተጠቃሚ መሆን ትችላላችሁ ማለት ነው። ቤተሰቦቻችን ጥያቄ ካላችሁም መጠየቅ ኮመንት ላይ ማስቀመጥ ትችላላችሁ። ልክ እንዲሁ በአስተማሪ ቪዲዮ በሌላ ቀን እስክንመለስ ድረስ ስናይ ጊዜ መምህር አዲስ ነበርኩ። አመሰግናለሁ።